ሰላም ጤና ይስጠለን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ሸር እያረጋችሁ ለቤቷ አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ ይሆኑ። እንግዲህ ክፍል ዘጠና ስምንት ሀረግ ድራማ ተለቋል ማለት ነው። እንግዲህ ዘጠና ስምንት ላይ ወደ ኋላ ስንመለስ ቢኒ ቤዚ እና ፂ በሰሩት ፊልም ቤዚ ታማለች። ማን ፂ እንደዚህ ሆና ላይ ልትሞት ነው ራሷን ልታጠፋ ነው በሚባል ነገር ነበረ። እሱ እንግዲህ ዓይንሽን እንዳለየው በፍጹም በፍጹም እያለ እየወደዳት የውሸት ማስመሰል ቃላቶችን ሲጠቀም ነበር። ነገር ግን በችግሯ ጊዜ ይሄ ነገር ሆነ በሚባል ጊዜ ስልኩን እየሮጠ ይሄንን ጉዳይ ግን ዳጊ የሚያውቃል ማለት ነው እንደዚህ ብላ እንትን በእሱ ስልክ ደውለው እንደሚናገሩ የዚህ ጊዜ ስልኩን ሲያነሳ እራሷ ልታጠፋ እንደዚህ ሆናለ የባሉት ጊዜ ዳማን ነው ቢኒ እየሮጠ ነው የመጣው። ይሄ ሮጠ መቶ ሁሉንም ነገር በቃ ወድሻለሁ፣ እኔ እንደዚህ ለምን ታደርጊያለሽ? ተናድቼ ኮኖ እባክሽ፣ ፂዬ በሩን ክፈችልኝ እያለ የለመናት ነበረ። እሷም በቃ አልፈልግሽም ብለኸኛል፣ ከዚህ ሁሉ ራሴን አጠፋለሁ፣ ማንም ሰው እንዳይከተልኝ እያለች ስታስፈራራው ነበር። እሱም በፍጹም እንዴት እንደስታ ያለች ስለተናደርኩ ኮኖ በቃ ይቅርታ፣ ወድሻለሁ ሲላት፣ በዚህ ብቻ በፍጹም አልፋታህም ስትለው፣ በቃ አፈቅርሻለሁ እስከ ዘላለ ይሆነኒ እያላ ስትለው ሲላት የዚህ ጊዜ በር መክፈት ትጀምራለች ማለት ነው። ራሷን ልታጠፋ ያለችው ልጅ ማለት ነው። ግን ብዙዎቹ የተሳሳተ መረጃ ነበረ ሲናገሩ የነበሩት ፊልም አንዳንዴ ምንም እንትን ስንል አስተማሪ እየተከታተልነውን ነገር በእውቀታችን ምክንያቱም ጺን ቢምኒ ቢያለኝ እንደዝ ብላ ራሷን በምታጨናንቅ ጊዜ ይሄንን ሲስተም ያመጣዩ በጆሮዋ የነገረች አቤዚ ናት። ሌሎች ግን አደጋ ደረሰበት ናታን ብለው ነበረ ሳያስቡ በግማሹ የነበሩት ድራማን ስንመለከት ያኔ ምን ግንዛቤ አለው፣ ምንድን ነው የምንማረው? ብለን ጥሩ ነገር ከሆነ ከዛ ከድራማው ነገር ልንማርበት ነው። ዝም ብለን መመልከት ከሆነ አይኖ፣ ምንም አይመስጥም ማለት ነው። እና እንግዲህ ፂን ወደ ቤኒን ወደ እሷ ለማምጣት ይሄን ምክር ነበረ ቤዚ እና ፂ ሲመካከሩ ይህ ሀሳብ በጣም ያስማማል። በቃ እውነትሽ ነው ይህንን ስትላት በደስታ ነበር ተቀብላ ስትተቃቀፋት የነበረው። መጨረሻ ላይም ትናንት እንደጠበቅ ነው ስትናገር የነበረው ይሄንኑ ነበረ። ባይመጣ ስትል ይመጣል፣ የሚያፈቅርሽ ከሆነ ይመጣል ስትላል ነበር። እንግዲህ በዚህ አይነት ደረጃ ነበረ ተገናኝተው ሲተቃቀፉ የነበረው ማለት ነው። እንግዲህ ሁለታቸውም ተገናኝተው በወክ ውጭ ላይ ወጥተው በቃ ደስ በሚል ላይፋቸው ወደ መጀመሪያ ተናቸው ያው እሷም በመዋሽ ታለ ከልጁ ጋንትን በማለት እሱን የምታደም መስሏል። አሁን ላይ ግን በቃ እዛው ላይ ፍቅራቸው ቀጽለዋል ማለት ነው። ይህ ልጅ ደግሞ ያው ጓደኛው አስመስሎ በጣም እንትን ሲል ነበረ ልክ እንደ ወንድሙ እንደ ያፌት ማለት ነው ልጁ ምክንያቱም ፂን በዛ አይነት እሱን ይሄን ካላችሁ ይሄንን እኔ ወጋሁበትን እንትን ካላጠፋችሁ እጨርሰዋለሁ የሚል ነበረ። ይዛኔ የሰጣት እንትን እሷም ፋይሉን ከሄው ከስልካችን ላይ አጥፍተናል ብላ ኮፒውን ግን አስቀምጠውት ነበረ። ነገር ግን አሁን ላይ ግን እሱ እሷን እንደፈለገ ማሽከርከር ስለሚችል ያን ነገር እንትን ስላለ እሱን የወጋህም ቢል መረጃ የላቸውም ሊል ነበር። እንግዲህ መረጃውን ይዘውታል፣ ግን እሷ ላይ ቢጠፋ አሁን ላይ እንግዲህ ወደ ኤፍዬ ጋር ስንመጣ ኤፍራታን እንግዲህ በጣም አስፈሪና እሷ ነብሰጽፉና በጣም የሚያስፈራ ፊልም ከፍቶ ሲያሳያት ነበረ ማለት ነው። የዚህ ጊዜ እሷ መባከን ቀይር እና ሌላ ነገር ክፈትና እንመልከት ስትለው በፍጹም ቀቅያለች። እኔ ከተቃራኒ ጎን መሆን በጣም ነው ደስ የሚለኝ እያለ ሲላት እሷን በመፍራትና በመንቀጥቀጥ በጣም ስትጨነቅ ነበር። እሱ ደግሞ በቃ ፋይሉን ሁሉ ስለያዘ ምንም መናገር ላፌት አትችልም። ያፌት በመጣልህ እያለች ስትለው ነበረ። ያፌት ከውጭ የመጣው ማለት ነው። ያፌት እንግዲህ ሲመጣ ያልጠበቀው ነገር ነው ቤት የጠበቀው ይህኔ ንግስት፣ ይህኔ መቤት ውዷ ባለቤቴ እያለ ስሟን እየደጋገመ ሲጠራ ሲጣራ በቤት ያገኘው ግን ያክስቱን ልጅ ነበረ ማለት ነው። ውጭ ብሎ ያገኘው የዚህ ጊዜ በመደንገጥና በመፍራት ምን እየሰራ ነው በማለት ነበረ እሱም የሚያደርገው ቅጡ ጠፍቶት ኤፍራታም በድንጋጤ የምታደርገው ነገር ጠፍቶባት በጣም ስትጨነቅና ስትፈራ ነበረ እሱ መንገድ ያንን ፋይል ስለያዘ እንደፈለገ ነው እንትን የሚለው ምክንያቱም ለፋይሉ ስትልም ይሄን ፋይል ላለማስጠስ ስትል እኔ ነኝ ልምጣ ሲለኝ በቃ ይቀመጥ በፊትም ብላው አይቻልም ሲላል ነበረ ነገር ግን አሁን ላይ እሱ እሷ ይሄን ነገር ምን ትለው ይሆን? ለፊት በቃ እኔ ነኝ እንደዚህ ሲል ያመጣው ብቻዬን ስለሆንኩኝ እንድትጫወት ብዬ ነው ያመጣሁት ብላ ታሸንፈዋለች ወይስ እሱ ምን ይለዋል የሚለውን ቀጣይ ክፍል እናየዋለን። እንግዲህ ማለት ነው ወደ ቤዚና ወደዚህ ወደ ጓደኛዋ ስንሄድ እንግዲህ ቤኒ ደውሎ፣ ምክንያቱም ፎቶውን እዛ ላይ አይቶት ይሄ ልጅ በተደጋጋሚ ቤዚ ጋ የዋለው በሚል ነበር ሀሳቡን ለሪስፔክተር የሰጠው። ሪስፔክተሩ ጋር በመደወል ሪስፔክተር ከስካቻ አሁንም እዚሁ ቤት ነው ያለው፣ ስለዚህ እንዳትጎዱት የሚል ሐሳብ ነበር የሰጠው። ነገሩን እናጣራለን፣ በዚህ ሰዓት ለምን ደወልክ? ችግር የለውም በማለት ነበር። ምክንያቱም አቀራረባቸው ጓደኝነት እንጂ በሌላም ተንኮል አልመሰለውም ማለት ነው። እና እንደዛ አርጎ አስቦታል ቤኒ ማለት ነው። እንግዲህ እሱም እዚህ ላይ ኦኬ ሲለው ነበረ። ወደ ሉሊት ጋር ስንመጣ እንጃ የምር ሉሊትን ሳያት ማለት ነው እውነት ነው ምላቸው ድራማ ሁሉ በቃ እሱ የሌለችበት አያምርም። ሁሉም ይችላሉ እዚህ እንትን ላይ ተዋናኝነት፣ ግን ሉሊት ደግሞ ትለያለች። አብራው አብረው ቆይታ አሁን ከልጁ ጋ አብራ ሆና አንተ ዝም ተቀምጠሃል፣ እዛ ብዙ ነገር እየሆነ እያለ ተቀምጠሃል፣ ትትለው እንዴ አብረኝ እሷ አልነበረች እንዴ ምንድን ነው ትለው እያለ እሱም በመደናገጥና ወሬዋ ግራብ ሲጋባው ከዛ እንደገና ከመሀል እሷም እየሮጠች ስትሄድ ምንድን ነው በማለት ጥያቄ ውስጥ ይፈጥርበታል። እሱም ወደ እፎቅ ነው መሮጡን የያዘው የዚህ ጊዜ በሩን ነው በቃ ተባብረን በሩን እንንቀለው ሲል የነበረው እሷ ራሷ ልታጠፋ ነው ስትባል ጊዜ ማለት ነው። የዚህ ጊዜ ነው ጥሩ ሰው ነው አስተሳሰቡን ምናምን አይቶ እስኪ እንዳጎዱት ምናምን ብሎ ለሪስፔክተሩ እየደወለለት ማን ነው ቢኒ ማለት ነው እንግዲህ ሁለታቸው ፂና ቤን ያወክ ወጥተዋል። የቀሩት ቤዚና ሄ ልጅ ነው ማለት ነው። በአንድነሱም ወጥተው በቃ ወክ እናደርግ በማለት አብረወቅ ሲያደርጉ ነበር ማለት ነው። እንግዲህ ሁለቱም ቤት ውስጥ የሉም ነበር፣ ሰው እንደወጣላት ሉሊትም ቁልፍ ስትበረብር ነበር ማለት ነው። ሉሊት እጇን እጇን ጥፍር ያስቆረጠ የመሰላተያው እንግዲህ በነገራት ያ ፌት ሀላፊያችን እሱ ሆኖ ነው እንደዚያ ነው እያለ ስላላት እሷ እሱ ያስቆረጣት ነው የምስላት ማለት ነው። ነገር ግን እሱ ምንም ነገር አላስደረጋትም። ግን እሷም ቁልፍ ፍለጋ ኮሜድ ኖውን እየበረበረች ነበረ፣ ግን ልታገኝ አልቻለም። የት ቻለም የት ገባ እያለች እየፈለገችው ነበረ። የዚ ጊዜ በመሃል ናታን ይመጣል። ናታንም ሲመጣ ቢጠራትም እሷ እየሰማች ዝም ያለችው ሉሊት ቤል ቢጣራ ቢደውል። ከዛስ ደውሎ ወደ ቤዚ ጋ እቤት ማንም ሰው የለ ሁላችሁም ነው የሄዳችሁት ሲላል አይ እንመጣለን ሉሊት እኮ አለ ሲሉ ሉሊትም የለይ በሚል ጊዜ አይ እቤት ነበረች ወታ እንደው ፈርታ ሄዳ ይሆናል ነበር ቤዚ ስትል የነበረው። እሷ ግን ፈርታ ሳይሆን ኮሜድ ነው እየፈተሸች ነበር ቁልፍ ፍለጋ የእሱን መረጃዎች ምናምን አገኛለሁ ብላ ማለት ነው፣ ለመፈተሽ ነበር። ቁልፉንም አላገኘችም። እንግዲህ አሁን ላይ እሷን እየጠራ ሳለ እንደ ሻውር እኮ ገብቼ ነው ሻውር ገብቼ ኤሪፎን ለብሼ ነበረ። ስለዚህ በዛ ነው ንላል። ሻውር ገብተኝ ሰውነትሽ ምንም ውሃ የለውም ሳትነሽፊ መጣሽ ሳ ይላታል። እሷ የምትለው የውሸት እንትኗን ተቀላቅሎባት እሱም ሲስቅባን ነበርና እኔ እኮ ና ፌት ነኝ ሲላል፣ ከዛ ትደነግጣለች ማለት ነው። ሁለተኛ እንግዲህ ተነስቶ መጥቶ ሄዶ ነበር ባያቸው ሲላል፣ እሷም ተነስቶ ሊሄድ ሲል ቤዚና

የዚህ ጊዜ እንግዲህ ዛሬ ቀኔን እንዳታበላሽ ሲሏት ነበረ ማለት ነው። ሁለቱም በደስታ ነበረ እንትን ሲሏት የነበረው፣ እሱን ቸኝተው በቃ ስራ ስለበዛ እዛ ሁጅ ስራ እንትን ስለምን ነው በማለት ነበረ ሲላቸው የነበረው። ሉሊትም እንግዲህ የዚህ ጊዜ ብዙ ነገር በሀሳቧ ምትባል ነበረ ለመናገር ከዚህ ጋራም ሊጣሏት ነበረ በልሻለው ስትላት እንዴት ነበረ ማለት ነው። አሁን ላይ እንግዲህ እፄ በጣም ደስ የሚለው እፄና ቤኒ በመገናኘታቸው ደስ ብሎናል። እና ይህን ይመስላል። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ አድርጉ። ባይ ባይ።